አለርት ኮምፕርሄንሲቭ እስፔሻላይዝድ ሆስፒታል ከሚያከናውናቸው የኮሚዩኒቲ ወይም የክረምት በጎ ፈቃድ አገልግሎቶች መካከል የነፃ የጤና ምርመራ እንዲሁም ህክምና ይገኝበታል። ባሳለፍነው ሳምንት የአለርት የምርመራ ቡድን በዲቦራ ፋውንዴሽን በመገኘት ለአካዳሚው ተማሪዎች የአይን፣ የጥርስ እና ሌሎች የጤና ምርመራዎችን አድርጓል። እኛም በዲቦራ ፋውንዴሽን ጊቢ በመገኘት የምርመራውን ሂደት እና ዓላማን በተመለከተ የፋውንዴሽኑን ምክትል ስራ አስኪያጅ ከአለርት ሆስፒታል ሐኪሞች እንዲሁም ኃላፊዎች ጋር ቆይታ አድርገናል። አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል እዛ ውስጥ ከሚታከሙት በተጨማሪ በሪፈር መጥተው ከሚታከሙት በተጨማሪ በአብዛኛው ማህበረሰቡ ላይ በመግባት በተለይ እንደዚህ የአእምሮ ውስንነት ያለባቸው ዜጎቻችንን ልጆቻችን ህጻናቶቻችንን እየወጣ ማከብ ትልቅ እረፍት ነው እና በአብዛኛው ተጋላጭም ስለሆኑ እነሱን ቅድሚያ ሰጥቶ ህክምና መስጠት የአለርት ቀዳሚው ተግባሩ ነው እና ይህንን ተግባር ለመፈጸም ነው ወደዚህ የመጣ ነው። ቅድመ ምርመራ ማለት ምልክት ሳያሳይ የሚደረግ ምርመራ ማለት ነው። በሽታው ምልክት ሳያሳይ ነው ምርመራ የሚደረገው። ለዚያ ደግሞ ሪስክ ወይም አጋላጭነት ያላቸውን ነው ምንመረምረውና አሁን አንድ በሽታ ምልክት ካሳየ በኋላ ወይም አድቫንስድ ከፍተኛ ደረጃ ከደረሰ በኋላ ስናክመውና ምልክት ሳያሳይ መጀመሪያ ስናክመው ምንም አይገናኝም። አንደኛ በሽታውን እናቆመዋለን፣ ሳይሰራጭ ሳያድግ ማለት ነው። ሌላ ደግሞ የወጣውን እንግልት የሚወጣውን ወጪ እንቀንሳለን ማለት ነው። ስለዚህ ብዙ ጥቅም ነው ያለው። ሌላ ደግሞ አንድ ሰው ጤነኛ ሆኖ ስንቀርበው እና ከታመመ በኋላ ያለው ሂደት ራሱ ብዙ ነገር ነው ያለው። ለመተባበር ከሐኪም ጋር ከተቋማት ጋር ያለው ግንኙነት ራሱ ሰልፍ ዲፔንደንስ ምንለው ወይ በራስ መንቀሳቀስ ራሱ ያግዛል። ያ ጤነኛ የሆነ ሰው እና የታመመ ሰው ምሳሌ፣ የታመመ ሰው አስተማሚ ይፈልጋል፣ ተቋማት ላይም ብዙ ችግር ያመጣል። ግን ያልታመመ ሰው ግን ራሱን መርምሮ ስራውን እየሰራ ሰአቱን አመቻችቶ ህክምናውን አግኝቶ ራሱን ማገልገል ይችላል ማለት ነው። ስለዚህ ብዙ ጥቅም አለው ዬ አስባለሁ። ዲቦራ ፋውንዴሽን የሚይዛቸው ዳውንሲንድረም ልጆች ናቸው እና በዚህ ላይ የሚያጋጠማቸው ነገሮች አብዛኛው የአይን፣ የጥርስና የልብ እና በተጨማሪ የጆሮ ታማሚዎች ናቸው እና የመጣንበት ዋና ዓላማ እነኝን ነጻ ምርመራ አድርገን ለይተን የሚያስፈልጋቸውን ህክምና በቀጣይነት የነጻ ምርመራ ለማስቀጠል ነው። ህክምናቸው የሚቀጥለው አለርት ሆስፒታል ላይ ይሆናል። በሪፈር ወስደናቸው እኛ ጋር ህክምናውን ይቀጥላሉ ማለት ነው። እንደገና ህክምና እዚህ አሁን ዛሬ ወደዚህ ይዘን የመጣናቸው የጥርስ እና የአይን እና እንደዚሁ የውስጥ ደዌ ህክምናዎችን እናመጣ ነው። የዛሬው ፕሮግራም ዋና ዓላማው አለርት ሆስፒታል ለኮሚኒቲ ወይም ለህብረተሰቡ ምርመራ ይሰጣል፣ ነፃ ምርመራ ይሰጣል። ይህም ከጤና ሚኒስቴር በተሰጠን ዳይሬክሽን መሰረት ነው። ባለፈው በ2017 የክረምት ጊዜ ወደ 80,000 ሰው ምርመራ አድርገናል። አዎ፣ በነፃ ማለት ነው፣ በነፃ ምርመራ አድርገናል። ያም ወደ ሰማንያ ሺህ ምርመራ ስናደረግ እንደ ተቋም እየሄድን ነበርም። ስናደርግ የነበረው ትላልቅ ተቋማት ደርሰናል። ይህም የዛ ቀጣይ ነው ማለት ነው። የክረምቱ ወደ ሰማንያ ሺህ ከመረመርናቸው አሁን እየቀጠለ በጋም እየመረመርን ያለው ማለት ነው። አሁን ዲቦራ ስንመጣ መጀመሪያ ያው ሁሉንም ይዘልን መጣ ነበረ። ሁሉንም የክረምቱን ሙሉን ማለት ነው። ግን አሁን አስፈላጊ የሆኑ ምርመራዎችን መርጠን ነው ይዘን የመጣነው። አንደኛ አጠቃላይ ጤና ምርመራ የሚሰጥ ግሩፕ አለ ቡድን አለ። ሁለተኛው ደግሞ የጥርስ ህክምና የጥርስ ምርመራ የሚያደርግ ቡድን አለ። ሶስተኛው የአይን ምርመራ የሚያደርግ ቡድን ይዘን ነው የመጣ ነው። ስለዚህ አጠቃላይ የመጣው አባል ብዛት ወደ ሀያ የሚሆን ባለሙያ ይዘን ነው የመጣ ነው። እንደዚህ አይነት ችግር ላለባቸው ልጆች በተለይ አዲስ አበባ እንደ ሀገራችን ስናየው በጣም ቀላሉ ቦታ ነው። በጣም ብዙ አክሰሱ ያለበት ቦታ ነው ግን ክፍለ ሀገር ላሉ ልጆች በጣም ፈተና ነው። ምት እንደምታውቁት አዲስ አበባ ውስጥ ሁሉም ሶስተኛ ደረጃ ሆስፒታሎች ወይም ቴርሻሪ ሆስፒታሎች የአይን ህክምና አላቸው፣ ደረጃውን የጠበቀ አይን ህክምና አላቸው። ሁሉንም አይነት ህክምና ለዳውን ሲንድሮም ላለባቸው ልጆች መስጠት ይችላሉ። ወደ አምስት ስድስት ሆስፒታሎች አሉ አዲስ አበባ ውስጥ ስለዚህ አክሰሱ አለ ማለት ነው። ክፍለ ሀገር ላሉት ደግሞ በአቅራቢያቸው ላሉ የዞን ሆስፒታሎችም ሊሆን ይችላል ወስደው ማሳየት ይችላሉ። በብዛት እዛው ማኔጅ የሚደረጉ ናቸው። ከፍተኛ ህክምና ለሚፈልጉት ደግሞ ወደ አዲስ አበባ መጥተው ማሳከም ይችላሉ። አለርት ሆስፒታል ጋር በጋራ በመሆን የዲቦራ አካዳሚ ውስጥ የሚማሩ ተማሪዎቻችን የአይንና የጥርስ ህክምና እንዲያገኙ ነው እያደረግን ያለ ነው። ቼክ ከተደረጉ በኋላ እንደ ልጆቹ ኬዝ ሪፈራል ፕሮሰስ ይኖራቸዋል እዛው አለርት ሆስፒታል የሚከታተሉበትን እና ነጻ ህክምና እንግዲህ ፋውንዴሽኑ ከአለርት ሆስፒታል ጋር ሆኖ የሚያገኙበትን ያደርግላቸዋል። ከመቶ በላይ የሚሆኑ ልጆች እንግዲህ ምርመራን እያደረጉ ይገኛሉ። አሁን ከምርመራው በኋላ ወይም ስክሪኒንግ ከምንለው በኋላ የምናደርገው ምንድን ነው? በሽታ የተገኘበትን ወይም የሆነ ምልክት ያሳዩትን ሪፈር ጽፈንላቸው ከተቻለ ከአቅራቢያው ህክምና እንዲያገኙ ካላገኙ ደግሞ አለርት ሆስፒታል መጣው አገልግሎት እንዲያገኙ ነው የምናደርገው። ቀጣይነት ደግሞ አለርት ሆስፒታል ከነዚህ ተቋማት ጋር አብሮ ይሰራል ማለት ነው። እንደዚህ አይነት ምርመራዎችን እያደረገ አብሮ ይሄዳል። ያው ከአይን ጋር በተያያዘ የአእምሮ ዝግመት ችግር ያለባቸው ልጆች መጀመሪያ እንደተወለዱ የሚገጥማቸው የአይን ችግር አለ። ቆይቶ ደግሞ በሂደት ቅድም ያልኩ ዴቨሎፕመንታል ካተራክት የሚባለው ለምሳሌ ካደጉ በኋላ በእድገታቸው መሀል የሚመጣ የሞራ አይነት ነው። እሱ ሊኖር ይችላል። ምናልባት በስድስት በሰባት አመታቸው ቼክ አስደርገው ከዛ በኋላ ኖርማል ነው ብለው ሊቀጥሉ ይችላሉ። ያ ማለት ግን እስከ መጨረሻው እይታቸው ጥሩ ይሆናል ማለት አይደለም። በመሀል የሚገጥማቸው የሌንስ ማርጀት ወይም ደግሞ የሞርፎሎጂካል ቼንጅ የምንለው እሱ ይገጥማቸዋል፣ እና በመሀልም ቼክ ማድረግ አለባቸው። በቻሉት መጠን በየስድስት ወሩ ከስድስት ወር እስከ አንድ አመት ባለው ጊዜ ውስጥ ምርመራውን ማድረግ መቻል አለባቸው። ዳውን ሲንድሮም ያው እንደሚታወቀው በተፈጥሮ ሲፈጠሩ የሚከሰት ነገር ነው እና ከጥርስ ጋር የሚያገናኘው ነገር ከሌላው ኖርማል ሆኖ ከተወለዱት ልጆች የነሱ ከጥርስ አበቃቀል ጀምሮ ነው ችግር የሚኖረው የሚመጣው። ድል ያድርገው ነው የሚበቅለው። ከዛም ያም አንድ ችግር ነው። ከመጣ በኋላም ደግሞ ልጆቹ ሲወለዱ ትንሽ የምላሳቸው ከሌላው ኖርማል ሆኖ ከተወለዱት ምላስ ከፍ ያለ ተለቅ ያለ ከመሆኑም አንጻር የላኛው የመንጋጋው አርች ጠበብ ከመሆኑ አንጻር ጥርሶቹ እንዲሁ ክሊኒካል እንዲ ስታያቸው ወደ ውጭ ወጣ ያለ ነገር ይሆናል። ሁለተኛ አርቹ ከመጥበቡም የተነሳ ጥርሶች ሲመጡ ክራውድድ ይሆናል ማለት ይሄ ጠባብ ከመሆኑ አንጻር አርቹ አላይመንቱን ጠብቆ አይደለም የሚበቅለውና ያበቃቀሉ ጥርሶች በቀላሉ ለባክቴሪያ እንዲጋለጥ ለማጽዳትም ስለማይመች የልጆቹ የተፈጥሮ ችግርም ጋር ተያይዞ ለማጽዳትም ስለማይመች ከሌላው ማህበረሰብ ለጥርስ በሽታ የመጋለጥ ፕሮባቢሊቲ በጣም ከፍ ያለ ነው። የጥርስና አይነ ህክምናዎች በአብዛኛው ነዚህ አይነት ዳውን ያለባቸው ተጋላጮች ስለሆኑ ይሄንን ህክምና ቀድሞ ቀድሞ መስጠታችን የበለጠ ውጤታ ያደርገዋል። ቶሎ ችግሩን ሶልቭ ለማድረግ ያደርጓል። እኛ አሁን እንግዲህ ወደዚህ ወደ አካባቢ ከአለርት ጥግ ላይ ነው የመጣው። ያ ሐኪሞቻችንን ይዘን ስንመጣ እዚህ አካባቢ ለመጀመሪያ ያክል አይተን ምን ያስፈልጋቸዋል፣ በቀጣይ ደግሞ ምን ምን አይነት ችግሮች አሉ ለ ለይተን ህክምና በደንብ በትብብር ለመስራት አቅደናል እና ይህንን ለመስራት ነው። ዳውን ሲንድረም ያላቸው ልጆች ብዙ ከዳውን ጋር ተያይዞ የሚመጣ ችግር አለ። ለምሳሌ የጆሮ ችግር አላቸው የልብ ችግር አላቸው የአይን ችግር አላቸው እንዲሁም ሌላ ሌሎች ችግሮች አሏቸው አሁን ግን ስፔሲፊካሊ እኛ የመረጥ ነው የአይን የጥርስ የልብ አለ ልብ ላይ ጄኔራል ምርመራ ስላለ በዛው እናገኛለን የአንገት በላይም የጆሮ ችግር አለ እንደ አለርት ሆስፒታል ለጊዜው የአለርት ሆስፒታል የአንገት በላይ ስለሌለ እሱን አላመጣንም ግን ስፔሲፊካሊ አሁን ልብ ጥርስና አይን ላይ ከዳውንስ ስከ ተያይዙ ችግሮች ጋር ይዘን ነው የመጣ ነው ማለት ነው። በዲቦራ ፋውንዴሽን ዛሬ እያደረግን ያለው የአይን ምርመራ በዋናነት ዳውን ሲንድረም አይንን የሚያጠቃ ዳውን ሲንድረም ያለባቸው ህጻናት ላይን ህመም ችግር በብዛት ተጠቂዎች ናቸው። በዋናነት ልክ እንደ የመነጽር እይታ ችግር ወይም ሪፍራክቲቭ ኢረር የምንለው ሞራ የሞራ አይነቱም በሶስት አይነት ይከፈላል። በዋናነት ኮንጀንታል ይባላለ ደቨሎፕመንታል ይባላለ እና ሌላው ደግሞ ኤጅ ሪሌትድ ይባላለ ኤጅ ሪሌትድ የሚባለው ወይም እድሜን ተከትሎ የሚመጣው ሞራ እነሱን ያጠቃም በዋናነት የመጀመሪያዎቹ ሁለቱ ኮንጀንታል ካታራክት ወይም ኮንጀንታል ሞራ ምንለው ፕላስ ዴቨሎፕመንታል ሞራ ምንለው ዳውን ሲንድሮም ያለባቸው ልጆች ያጠቃለ። ከማኔጅመንቱ ስንጀምር ማኔጅመንቱ የእርቀት እይታ ችግር ያለባቸው ምናልባት የእርቀት እይታ ችግር ማዮፒክ ሊሆን ይችላል፣ ሃይፕሮፒክ ሊሆን ይችላል፣ አስቲግማቲክ ሊሆኑ ይችላሉ። እሱን የመነጽር ምርመራ በማድረግ መነጽር እንዲያደርጉ ይደረግላቸዋል። በመነጽር ችግራቸው ይፈታል ማለት ነው። ሁለተኛው የሞራ ችግር ሞራ በሚኖሩበት ጊዜ የሰርጂካል ኢንተርቬንሽን ሊፈልግ ይችላል። ሰርጀሪ ሊያስፈልገው ይችላልኝ። ሰርጀሪ ተሰርቶላቸው እይታቸው ይመለሳል። ሌላው ሶስተኛው ደግሞ በዋናነት እነሱን የሚያጠቃው የአይን መንሸዋረር ነው። የአይን መንሸዋረር ነው በብዛት ወደ ውስጥ የመግባት ነገር ይኖራልኝ የአይን መንሸዋረርም እንዲሁ በሰርጀሪ ማኔጅ የሚደረግ ነው። በሁለት አይነት መንገድ ማኔጅ ሊደረግ ይችላል። አንደኛው ከመነጽር ጋር የተያያዘ የአይን መንሸዋረር የሚመጣበት ጊዜ አለ። እሱ በመነጽር መነጽሩን በሚያደርጉበት ጊዜ ችግራቸው ይቀረፋል። ሁለተኛው ደግሞ የጡንቻ የአይነ ጡንቻ ችግር በሚገጥማቸው ጊዜ እሱ ደግሞ በቀዶ ጥገና ማኔጅ ይደረጋል ማለት ነው። ዛሬ አሁን ሶስቱንም አይነት ችግሮች ያሉባቸውን በዋናነት ሶስቱም አይነት ችግሮች ሌሎችም ችግሮች ያሉባቸው ልጆችን አግኝተናል። ግን ሶስቱም አይነት ችግሮች ያሉባቸውን ልጆች ማኔጅ እያደረግ እንገኛለን ማለት ነው። አዲስ ሕይወት እንደቀጠለ ነው። ካፍታ ቆይታ በኋላ እንመለሳለን። በቀጣይ ኮሚዩኒቲ እንደ ኮሚዩኒቲ ዲፓርትመንት እንዲሁም እንደ አለርት ሆስፒታል እየቀጠል ነው የምንሄደው። ፕሮግራሙ ፕሮግራሙን ይሄ ስክሪኒንግ ፕሮግራሙን ክረምት ጀምረናል። በ2016 ነው የተጀመረው፣ 2017 ሄደ። በጋም ክረምት የሚሄደ ማለት ነው። ማንኛውም መመርመር ይችላል። ተቋማት ደግሞ ፈልገው ሲመጡ ተቋማት ሄደ እንመረምራለን ማለት ነው። ኮንቲኒቲው አሁንም ይቀጥላል። 2018 እየሰፋ ነው የሚሄደው። እንደ ሬጉላር ለማድረግ ማስብ መደበኛ ፕሮግራም ሆኖ እንዲቀጥልም አስበናል ማለት ነው። ወደፊት ዛሬ አሁን እስከ 40 50 የሚጠጉ ልጆችን እስካሁን ድረስ አይተናል። ብዙዎችን ኬዞች መሳሪያዎችን ዘን መጠን ምርመራ እያደረግን ስለሆነ ከዚህ ነው እየቀረፍን ያለ ነው። ሪፈራል የሚፈልጉ ኬዞችን ሪፈር እናደርጋለን። እስካሁን ድረስ ሪፈር የሚደረግ ኬዝ አልገጠመንም። በዋናነት የመነጽር እይታ ችግር ነው። ከዚሁ መነጽር ምርመራውን አድርገን ማኔጅ ተደርገዋል ማለት ነው። ሌላው ደግሞ ህጻናትም እንደመሆናቸው ለአለርጂ ተጠቂዎች ናቸው፣ የአይን አለርጂ ተጠቂዎች ናቸው። መድኃኒቶችን እዚህ እያዘዝንላቸው ጠብታ፣ ማለት ነው፣ በጠብታ የሚያስፈልጋቸውን እዚሁ ላይ ጠብታ አዘንላቸው፣ እዚሁ ላይ ማኔጅ የተደረጉ ናቸው በብዛት እስካሁን። አሁን እኔ ወደ እያየን ነው፣ ግን አልጨረስንም። የተወሰነ እስከ አንድ አስር ሰው ነው አይቻለሁኝ የምናደርገው የኛ ሰርጂካል ኬዝ ነው ህክምናው ስክሪን ነው የምናደርጋቸው። ስክሪን አድርገን መታጠብ ያለበትን እኛ ወደ ራሳችን ሆስፒታል ለመውሰድ ነው ትልቁ አላማችን ምክንያቱም እዚህ ታያቸዋለ የሚያስፈልገውን ፕሮሲጀር ትመድብና ድርጅቱ ነው ምንሰጣቸው እኛ በሰጠነው መሰረት እነሱ ለእኛ ይልኩልናል ስለዚህ በእሱ መሰረት አገልግሎት ለመስጠት ነው ስክሪን እያደረግናቸው ነው ያለ ነው የተዛባ አበቃቀል ያላቸው ልጆች ወተት ጥርስ እዛው አፋቸው ውስጥ እያለ ቋሚ ጥርስ የበቀለባቸው ልጆች፣ የአነካከስ ችግር ያለባቸው የካልኩለስ ምን ከማካለ ማጽዳት ጋር ተያይዞ የሚመጡ ችግሮችን እነሱ እነሱን አይተናቸዋል። እነሱን አሁን ወደኛ ነው ሊንክ የምናደርገው አደርጋው ያው እንደ ሁኔታቸው አድርገን ማሽን አለን፣ በማሽን እናጸዳለን፣ የሚሞላውን እንሞላለን፣ የምነቀለውን ለመንቀል እኛ በስኬጁል እያስተካከለ ነው ያለ ነው በአብዛኛው የአይን ችግር ያለባቸው እና የጥርስ ችግር ያለባቸው ናቸው። በአብዛኛው እና ከመቶ በላይ ይሆናሉ የተመረመሩት። አሁን ሌሎች ተቋማት በክረምቱ እንደሚሰሩ እናውቃለን፣ ግን የበጋውን ማስቀጠሉም ብዙም እርግጠኛ አይደለሁም፣ ግን ተቋማት ከሰሩ ላይ ቀር ተቋም ወደ ማህበረሰብ ወጣው መስራት ቢችሉ በጣም ጥሩ ነው፣ ምክንያቱም ማህበረሰቡ ውስጥ ብዙ ህክምና ይፈልጓሉ። ብዙ ቅድመ ምርመራ ይፈልጓሉ። እነዛ ጋር ከደረስን በኋላ ወደ ተቋም እንዲመጡ ማድረግ እንችላለን። ባሉበት ደግሞ ሰርቪስ መስታት እንችላለን። እና አለርት ሆስፒታል እንግዲህ በክረምቱ ወደ 80 ሺህ ሰው ካየ በኋላ አሁን እነዛ ከ80 ሺህ ውስጥ ክረምት ያገኘ ናቸው ወይም ችግር ያለባቸው ያልናቸው አሁን እኛ ክትትል እያገኙ ነው ያሉት። ስለዚህ እነዚህን ለማገዝት ሌላ ተቋማትም ከኛ ተምረው ወደፊት መስራት ቢችሉ የሚል ሀሳብ አለኝ። እንደ የአይን ህክምና ገና ከተወለዱ ከስድስት ወራቸው ጀምሮ የአይን ክትትል ያስፈልጋቸዋል። የአእምሮ ዝግመት ወይም ዳውን ሲንድሮፍ ያለባቸውም ብቻም ሳይሆን ሌሎቹንም ህጻናት ከስድስት ወራቸው ጀምሮ አይን ክትትል ያስፈልጋቸዋል። በተጨማሪም በየስድስት ወሩ ከዚህ በፊት ምርመራ ያደረጉትም ያላደረጉትም ክትትል ያስፈልጋቸዋል። ያው የእኛ ሀገር ላይ ያለው የአይን ህክምና አክሰስ በጣም ዝቅተኛ እንደመሆኑ እሱን እድል ያላገኙ ሰዎች አሉ። ግን ያው ዲቦራ ፋውንዴሽን ከዚህ በፊትም ይህን ምርመራ ማድረግ እንደተደረገላቸው ያየናቸው ልጆች አሉ። በፊት ሌላ በሌላ ድርጅቶች ማለት ነው። ወላጅ ያው ግዴታ እነዚህ በጣም እንትን የሚፈልጉ ናቸው ድጋፍ የሚፈልጉ ናቸው እና እንደ ማንኛውም መጽሀፍ አጣፋጭ አትብሎ አንልም። የተለያዩ ነገሮችን አይውሰዱ ማለት ሳይሆን ከተሰጣቸው በኋላ ፋሚሊ ተከታትሎ ማጽዳት እንዳለባቸው ስፔሻሊ የማታው የቀኑ ሪፍሬሽ ነው። የማታው እንደዚህ የተለጣጠፉ ነገሮችን በደንብ ቤተሰብ በራሱ እጅ ልጆቹ በደንብ ይሄ ስኪሉን ዲቨሎፕ እስከሚያደርጉ ድረስ ቤተሰብ በራሱ እጅ ጥርሳቸውን እየተካተሉ ማታ ማታ ሁሌ ብጽዳላቸው ሁለተኛ ደግሞ በዓመት አንድ ጊዜ የጥርስ ሐኪም ጋር የማሳየት ልምድ ምክንያቱም ጥርሶች አሁን ቋሚ ወተት ጥርስ እዛ እያለ ነው ቋሚ እየበቀል ያለው የተለያየ ተዛብቶ ነው የሚመጣው እና በየእድሜያቸው በዓመት አንድ በስድስት ወር አንድ ሐኪም ጋር ቢሄድ መለቀም ያለባቸው ጥርሶች እንለቀማሉ የተዛቡትንም እዛ እንዲስተካከሉ ማድረግ ይቻላል። እና እነሱን ለማድረግ ሐኪም ጋር የመሄድ ልምድ ቢኖር ንጽህናቸው ግዴታ ነው። ማሳ ግዴታ ነው። በቃ ፋሚሊ ልጆቹን አስቦ ጥርሳቸውን ማጽዳት እንዳለባቸው ነው። ይህንን ሀሳብ ያመጣ ነው። ያንን የመሰረታው ቀን ተገኝቼ ነበርና ከአቶ አባዱላ ጋር ተገናኝተን ነበርና እመጣለሁ ነው ያልኩት። መጥቻ ያቸዋለሁ ኛ በዛ መሰረት ነው የመጣ ነው። ይሄ የመጀመሪያ ቪዚታችን ነው። በደንብ አርጎ ሆስፒታላችን ያው ለበጎ አድራጎት ስራ በጣም ክፍት ነው። የኛ እንተረስቱ ካለን ሆስፒታሉ ፋሲሊቲ ስለሚያደርግልን የተለያዩ ዘርፎች አሉ። ከኔ ስር ሆኖ የተለያዩ ስፔሻሊቲ ክሊኒኮች አሉ እና የሚያስፈልጋቸውን ነገር አሁን ስክሪን አድርገን አይተን የመጀመሪያ ቪዚት ስለሆነ ታያቸዋለ። ከዛ ያለውን ከሆስፒታል ተነጋግረን ከድርጅቱ ጋር እንደዚህ አይነት ስራዎችን እንሰራለን ብለን ተስፋ እናደርጋለን። ወላጆች በቅርበት ሆነው ክትትል እንዲያደርጉላቸው ያስፈልጋል። ህክምናውንም ያለማቋረጥ ማስተማም ይኖርባቸዋል። አስፈላጊ የሆነውን ህክምናውን ማስቀጠል አለባቸው። እንደ ማንኛውም ልጅ ታከመው መዳን ይችላሉ። ኮንዲሽን ጋር የመጀመሪያችን አለም ከዚህ በፊትም እንደዚሁ ምርመራ አድርገንላቸው እናውቃለን። ይሄ ለሁለተኛ ጊዜያችን ነው። ስለዚህ በዘመቻ መልክም በየስድስት ወሩም እንዲሁ በየአራት ወሩም ከዲቦራ ፋውንዴሽን ጋር በመተባበር ምርመራዎችን ለማድረግ ነው ያሰብነው። ሳይ ህብረተሰቡ ሳይታመም መታከም እኛ አገር አልተለመደም እንጂ በየስድስት ወሩ ነው ምርመራ እንዲደረግ የሚፈለገው ግን እኛ አገር አሁን ገና እየጀመርን ያለው እና አንድ ሰው በየስድስት ወሩ ከቻለ ማለት ነው፣ ካልቻለ ደግሞ በየአመቱ ሙሉ ምርመራ ቢያደርግ ይመከራል። ምክንያቱም ስራውን ሳያቆም ነው የሚመረመረው፣ በትርፍ ሰአቱ ነው የሚመረመረው። ሲታመም ግን ስራውን ፈቶ ነው ስራው ላይም ችግር ያመጣል፣ ቤተሰቡ ላይ ችግር ያመጣል፣ ብዙ ከገንዘብ ወልጋም ችግር ያመጣል። ና ብዙ ጥቅም አለው። እንደዚህ አይነት በጎ ፍቃድ ለወደፊት እኛ ባሉን ህክምናዎች በርካታ ህክምናዎች አሉ እነዛ ህክምናዎችን ለተጋላጭ ለሆኑ ህብረተሰብ አካላቶች ኮሚኒቲውን ማገዝ አለብን። ይሄ ቀዳሚ ስራችን ነው፣ አመቱ ሁሉ እየሰራን ያለው ስራ ነው እና አሁንም በቀጣይ ይሄንን እናግዛለን። በትብብር የሚያስፈልጋቸውን የህክምና ድጋፎችን ለመስጠት እኛ አቅደናል ከእነሱ ጋር እነሱን ጥሩ አቀባበል ነው ያደረጉልን። ይህን ለመስራት አስበናል። እንግዲህ ከዚህ በፊት እንግዲህ ከሌሎች ሆስፒታሎች ጋርም እንደዚህ የህክምና አገልግሎቶችን እንሰጣለን። በቀጣይም ከሌሎች ሆስፒታሎች ጋር በጋራ በመሆን የምናደርገው የሆነ ከአለርት ሆስፒታል ጋር የምናደርገውንም በኤም ኦ ዩ ደረጃ አግሪመንት ፈርመን እንግዲህ በቀጣይም ሌሎች ጋር የተመዘገቡ ልጆች አገልግሎቱን የሚያገኙበትን እድል እናመቻቻለን። በመጀመሪያ ሆስፒታሎችን ላመሰግን እፈልጋለሁ፣ ምክንያቱም ይህን እድል ሰጥቶን እንደዚህ አይነት ቦታ ላይ መተ አገልግሎት መስጠት በገንዘብ ከምታገኘው በላይ ትልቅ እርካታ ነው የምታገኘውና ይሄንን ኦፖርቹኒቲ ፋሲሊቲ ላደረገው ለኛ ለሆስፒታላችን ከፍ ያለ ምስጋና። ሁለተኛ ደግሞ ይሄንን ልጆቹን አሰባስቦ ይዞ ላለው ለዲቦራ ፋውንዴሽን ለነሱም ከፍ ያለ ምስጋና ነው የምናቀርበው። ምክንያቱም አንድ ቦታ ሆኖ እኛ በ ሰዎችን ነጻ ማገልገል በጎ አድራጎት ስራ መስጠት ትልቅ እርካታ ነው የሚሰጠው እና እነዚህን ልጆች አሁን በየቦታው በየመንደሩ ቢኖሩ ልናገኛቸው አንችልም። ስለዚህ ለዛ ነው ዲቦራን ፋውንዴሽን ላመሰገነ፣ ምክንያቱም አንድ ቦታ ተሰብስቦ፣ ሁለተኛ ደግሞ ሆስፒታላችን ይህንን ፋስሊቴት አድርጎ፣ ምክንያቱም ሳይከፈል በነፃ ማገልገል ይህንን እኛ አግኝተን እርካታ እንድናገኝ ስላደረጉ እነሱን በጣም ከፍ ያለ ምስጋና እናገኛለን እንሰጣለን። ዲቦራ ፋውንዴሽን የበጎ ፈቃድ ዝግጅት ላይ በመገኘት የአካዳሚውን ልጆች ለመርዳት ከአለርት ሆስፒታል የተገኙትን ባለሙያዎችና ኃላፊዎች እንዲሁም ዲቦራ ፋውንዴሽንን ለማመስገን እንወዳለን። የበጎ ፈቃድ አገልግሎቱም ወደፊት እንደሚቀጥል ተስፋ እናደርጋለን። የአዲስ ሕይወት ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። መልካም ሳምንት